ሰላም፣ ጤና ይስጥልን። የተከበራችሁ ተመልካቾቻችን እንደምን ውላችኋል? ከብስራት ዩቲዩብ መረጃዎቻችን እነሆ። መረጃዎቹን በማጋራት ቤዛቤት አድራጊ አብሬያችኋለሁኝ። የምናስቀድመው የሀገር ውስጥ መረጃዎቻችንን ይሆናል። በጨፋ ሮቢት ከተማ በደረሰ የትራፊክ አደጋ የአስር ሰዎች ህይወት አለፈ። በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን ጨፋ ሮቢት ከተማ በደረሰ የትራፊክ አደጋ የአስር ሰዎች ህይወት አልፏል። አደጋው ስልሳ ሰዎችን አሳፍሮ ሲጓዝ የነበረ የህዝብ አመላለሻ ተሽከርካሪ ልዩ ስሙ ጃራ ድልይ በተባለ ቦታ ላይ ከከባድ ጭነት ተሽከርካሪ ጋር በመጋጨቱ ነው የተከሰተው። በአደጋውም እስካሁን የአስር ሰዎች ህይወት አልፏል። በተጨማሪም በርካታ ሰዎች ላይ ጉዳት ከባድ መድረሱን የሟቾች ቁጥር ሊያሻቅብ እንደሚችልም ተመላክቷል። የሀሰተኛ የብር ኖቶችን በድብቅ ይዞ ሲንቀሳቀስ የነበረው ግለሰብ በፈጣን ችሎት በቁጥጥር ስር ውሏል። በቦሮና ዞን ያቤሎ ከተማ አስተዳደር ሀሰተኛ የብር ኖቶችን በድብቅ ይዞ ሲንቀሳቀስ የተገኘ ግለሰብ በፈጣን ችሎት በእስራት መቀጣቱን ፖሊስ አስታወቀ። የቦሮና ዞን ፖሊስ የወንጀል ምርመራ ክፍል ኃላፊ ኢንስፔክተር አብዲ መሐመድ እንደገለጹት ተከሳሽ ዳዊት ደንካ የተባለ የ37 ዓመት ግለሰብ ነዋሪነቱ በደቡብ ክልል ጋሞ ዞን ቼንቻ ወረዳ ሻሌ ቀበሌ የሆነ መስከረም 28 ቀን 2018 ዓ ም ከቀኑ 6 ሰዓት ተኩል ላይ ከሞያሌ ወደ ያቤሎ የሚጓዘው የህዝብ ማመላለሻ ተሽከርካሪ ተሳፍሮ እየተጓዘ ያለ ያቤሎ ኬላ ላይ በቁጥጥር ስር ሊቀርብ ሊውል ችሏል። ተከሳሹ በቁጥጥር ስር ሲውል በሁለት እግሮቹ መካከል በድብቅ ኪስ አሰፍቶ 28 ሺህ ስምንት መቶ ብር ሀሰተኛ ብር ይዞ ሲንቀሳቀስ ኬላ ላይ በተደረገ ድንገተኛ ፍተሻ በቁጥጥር ስር ውሏል። ፖሊስን በተከሳሹ እጅ ላይ የተገኘው 28 ሺህ ስምንት መቶ ብር በባንክ ባለሙያዎች ና ማሽን አስፈትሾ ባገኘው ማስረጃ የብር ኖቱ ሙሉ በሙሉ ሀሰተኛ ሆኖ መገኘቱን የገለጹት ኢንስፔክተር አብዲ መሐመድ ከባንክ የተገኘውን መረጃ ና የሀሰተኛ የብር ኖቶችን ጨምሮ በሌሎችም ማስረጃዎች የምርመራ መዝገቡን በማጠናከር ለአቃቤ ሕግ መላኩንም ገልጸዋል። አቃቢ ህግም ከፖሊስ የቀረበለትን ምርመራ መዝገብ ተመልክቶ በወንጀል ህግ ቁጥር 679 ሀሰተኛ የገንዘብ ማዘዋወርና በእጅ መኖሩን አለማሳወቅ በመጥቀስ ክስ መስርቷል። ክሱን የተመለከተው የቦረና ዞን ከፍተኛ ፍርድ ቤትም በፈጣን ችሎት መስከረም 30 ቀን 2018 ዓም በዋለው ፈጣን ችሎት ተከሳሽ ዳዊት ደንካ ወደ ሀሰተኛ የተቀየረ የብር ኖትን ሸሽጎ ወደ ህብረተሰቡ ለማሰራጨት በመሞከሩ በበቂ ማስረጃ በመረጋገጡ በሁለት ዓመት ከስድስት ወር እስራት እንዲቀጣ እየወሰነበት መሆኑን ኢንስፔክተር አብዲ መሐመድ ጨምረው ገልጸዋል፣ ስትል ሰማር አለባቸው ዘግባለች። ወደ ባህር ማዶ መረጃችን ስንሻገር ማሊ በአሜሪካውያን ላይ የአጸፋ ምላሽ ለመስጠት ስትል የቪዛ ማስያዣ ክፍያን ተግባራዊ አድርጋለች። ማሊ መንግስቷ የሁለትዮሽ ስምምነቶችን መጣስ ሲል ያወገዘውን የትራምፕ አስተዳደር እርምጃን ተከትሎ ከዋሽንግተን ዲሲ ወደ ማሊ በሚመጡ ዩናይትድ ስቴትስ ዜጎች ላይ የቪዛ ቦንድ መስፈርቶችን ጣለች። ዩናይትድ ስቴትስ የንግድ ወይም የቱሪስት ቪዛ የሚፈልጉ የማሊ ዜጎችን ከጥቅምት 23 ጀምሮ ከ5 ሺ እስከ 10 ሺ የአሜሪካን ዶላር በመጠየቅ ከጀመረች በኋላ በባማኮ የሚገኘው የማሊ የውጭ ጉዳይ ሚኒስትር የወሰደውን የአጸፋ እርምጃ አስታውቋል። ማሊ የዩናይትድ ስቴትስ ፕሮግራም በ2005 በሁለቱ ሀገራት መካከል የረጅም ጊዜ የቪዛ ተደራሽነትን የሚያረጋግጥ ስምምነትን ይጥሳለም ስትል ተመሳሳይ የገንዘብ ማገጃዎችንም ዩናይትድ ስቴትስ ፓስፖርት ሊያዙ ሰዎች እርስ በርስ በመደጋገፍም መርህ ተግባራዊ ለማድረግ አልገብታለች። የማሊ የውጭ ጉዳይ ሚኒስትር ባወጣው መግለጫ ማሊ ሕግና ሰብዓዊ ክብርን በማክበር መደበኛ ያልሆነ ስደትን ለመዋጋት ሁልጊዜም ከአሜሪካ ጋር ተባባሪ ነበረችም፣ ስትል ተናግሯል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር የቪዛ ገደቦችን እንደ ዲፕሎማሲያዊ ጥቅም የአፍሪካ መንግስታት በስደተኞች ማስፈጸሚያና ከሀገር የማፈናቀል ትብብር ላይ ጫና በመፍጠር ውዝግቡን የአባባሰ መምጣቱን ያሳያል። የአሜሪካ የውጭ ጉዳይ መስሪያ ቤት ከፍተኛ የቪዛ ችግር ባለባቸው ሀገራት ላይ ያነጣጠረ ሲሆን በአንድ ዓመት የሙከራ መርሃ ግብር መሰረትም ማሊ ከሰባቱ የአፍሪካ ሀገሮች መካከል አንዷ ነች። የዘጠና ሁለት አመቱ ፕሬዝዳንት ፖል ቢያ ስልጣናቸውን በሰባት አመት ለማራዘም በምርጫ ተወዳድረዋል። የካሜሩን ህዝብ ፕሬዚዳንታዊ ምርጫ ድምጽ ሰጥቷል። በዚህም በዓለም ላይ በእድሜ የገፉት የሀገር መሪ የስልጣን ዘመናቸውን ለሰባት አመታት ያራዝማሉ ተብሎም ይጠበቃል። እሁድ እለትም በተካሄደው የመጀመሪያ ዙር ምርጫ የዘጠና ሁለት አመቱ ፕሬዚዳንት ፖል ቢያን 30 ሚሊዮን ህዝብ ባላት የመካከለኛው አፍሪካ ሀገር ለስምንተኛ ጊዜ የፕሬዚዳንትነት ስልጣን ዘመናቸውን ለማራዘም እድላቸውም ሰፊ ነው። ለ43 ዓመታት በስልጣን ላይ የቆዩት ቢያ ከ11 ተፎካካሪዎቻቸው ጋር በምርጫውም ተፋጠዋል። የቀድሞ የመንግስት ቃል አቀባይ ኢሳቲች ሮም አግባካሪ ዋነኛ ተቀናቃኛቸውም ናቸው። በካሪ ለ20 ዓመታት የቢያ የቅርባ ጋር የነበሩ ሲሆን በሰኔ ወር ከመንግስት ስልጣን በመልቀቅ የተቃዋሚዎችን ጎራ ተቀላቅለዋል። ከፍተኛ ተፎካካሪ ተደርገው የሚወሰዱት ደግሞ ሌላኛው ተቃዋሚ መሪ ሞሪስ ካምቶ ናቸው። ከ34 ሺ በላይ የባህር ባዶ ነዋሪ የካሜሮን ዜጎችን ጨምሮ ከ8 ሚሊየን በላይ ሰዎችን ድምፅ ለመስጠትም ተመዝግበዋል። የህገ መንግስት ምክር ቤት የመጨረሻውን ውጤት እስከ ኦክቶበር 26 ድረስም ያሳውቃል። የተከበራችሁ ተመልካቾቻችን ከብስራት ቲቪ መረጃዎቻችን ነኝ ነበሩ። መረጃዎቹን በማቅረብ ቤዛዊ ታራጌ አብሪያችሁ ቆየሁኝ። መልካሙ ነው።